ውቅታዊና ዕለታዊ የጥቁር ገበያ የምንዛሬ ዋጋ የአስራ አምስት አገራት እንዲሁም የተመረጡ ባንኮችን በንግድ ባንክ ስንት የተዘረዘረ ይገኛል በአዋሽ ባንክ፣ ዳሽን ባንክ፣ በአቢሲኒያ ባንክ እና በሂጅራ ባንክ በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረ እናያለን። አሰላሙ አሌይኩም ወረህመቱላ ወበረካቱሁ የተከበራችሁ የኡስሜ ቤዝሬት ዩቱብ ቻናል ቤተሰቦች፣ አድማጭ ተመልካዮቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። ወቅታዊና እለታዊ የዕለት ሐሙስ ከሰዓት በኋላ የጥቁር ገበያ የምንዛሪ ዋጋን በተመለከተ የ15 ሀገራት አስደምጣችኋለሁ። እንዲሁም መግቢያ ላይ እንደጠቀስኩላችሁ የባንኮችንም የምንዛሬ ዋጋ ነግራችኋለሁ። ጨመረ ወይን እስቀነሰ አብረን እናያለን። መረጃ አናንዛዛም፣ እንቅጭ እንቅጫዋን እንነጋገራለን። ቪዲዮችን ላይክ እያደረጋችሁ አብራችሁን ቆዩ። በቅድሚያም የመረጃ ምንጫችን ጥቁር ገበያን በተመለከተ ኢትዮጵያን ብላክ ማርኬት ዶት ኮም ነው። የባንኮችን በተመለከተ ደግሞ ከየባንኮች ዌብሳይት ወይም ድረገጽ ላይ ና ያገኘ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 17880 ብር እንደሚሸጥ ና 1 የአሜሪካን ዶላር 178 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ወደ ባንኮቹ ስንሸጋገር በንግድ ባንክ 1 የአሜሪካን ዶላር 150 ብር ከ52፣ በሂጅራ ባንክ 149 ከ88፣ በአቢሲኒያ ባንክ 150 ከ98 በአዋሽ ባንክ 150 ብር ከ50 ሳንቲም እንዲሁም ደግሞ በዳሽን ባንክ 150 ከ49 በመዘርዘር ላይ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 20690 ብር እንደሚሸጥእና ና 1 ዩሮ 206 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ዩሮ 174 ብር ከ23፣ በሂጅራ ባንክ 174 ከ43፣ በአቢሲኒያ ባንክ 174 ከ39፣ በአዋሽ ባንክ 173 ከ01፣ በዳሽን ባንክ 174 ከ54 በመዘርዘር ላይ ይገኛል። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22300 የኢትዮጵያ ብር እንደሚሸጥና አንድ የስዊዝ ፍራንክ 223 ብር እየተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ብር 49 እንዲሁም በአቢሲኒያ ባንክ 188 19 በአዋሽ ባንክ 180 92 እንዲሁም በዳሽን ባንክ 171 ብር 29 በመዘርዘር ላይ ይገኛል። በመቀጠል በአራተኛ ደረጃ የምናየው ካናዳን ዶላር በተመለከተ ነው። 100 የካናዳን ዶላር 12750 ብር እንደሚሸጥና አንድ ካናዳን ዶላር 127 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ መረጃ ያሳያል። የአውሳን ዶላር እናስከትላለን። 100 የአውሳን ዶላር 11668 ብር እንደሚሸጥና አንድ የአውሳን ዶላር 116 ብር ከ68 ሳንቲም የተሸጠ ወይም የተዘረዘረ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በንግድ ባንክ ፓውንድ ስተርሊንግ እንመለከታለን። በንግድ ባንክ 194 ብር ከ01፣ በሂጅራ ባንክ 200 ብር ከ87፣ በአቢሲኒያ ባንክ 199 ከ41፣ በአዋሽ ባንክ 198 ከ10 እና በዳሽን ባንክ 203 ብር ከ13 የተዘረዘረ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4760 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ60 ሳንቲም በመሸጥ ወይም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ድርሃም እናያለን። 100 የኢማራቶች ድርሃም 4865 ብር እንደሚሸጥ እና እንደ ኢማራቶች ድርሃም 48 ብር ከ65 ሳንቲም የተዘረዘረ እንደሚገኝ ከትኩር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በባንኮች ያለውን መረጃ ስንመለከት በንግድ ባንክ አንድ የሳኡድ ሪያል 40 ብር ከ13 የኢማራቶች ድርሃም 40 ብር ከ98 በሂጅራ ባንክ የሳኡዲ ሪያል 42 ብር ከ39 የኢማራቶች ድርሃም በሂጅራ ባንክ 43 ከ በአቢሲኒያ ባንክ የሳኡዲ ሪያል 42 ብር ከ63 በአቢሲኒያ ባንክ የኢማራቶች ድርሃም 43 ብር ከ58 በአዋሽ ባንክ የሳኡዲ ሪያል 42 ከ64 የኢማራቶች ድርሃም በአዋሽ ባንክ 43 ከ57 በመዘርዘር ላይ ይገኛል። በዳሽን ባንክ አንድ የሳኡዲ ሪያል 40 ብር ከ19 እንዲሁም የኢማራቶችን ዲርሃም 41 ከ05 በምዝርዝር ላይ ይገኛል። መቀጠል የኳታር ሪያል እናያለን። ያለን 100 የኳታር ሪያል 4710 ብር እንደሚሸጥና 1 የኳታር ሪያል 47 ብር ከ10 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮን በድረ ገጹ እንዳስነበቡ ከሆነ 100 የኩዌት ዲናር 58204 ብር እንደሚሸጥና ና 1 የኩዌት ዲናር 582 ብር ከ04 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘው መረጃ ያመለክታል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 902 ብር እንደሚሸጥና 1 ራንድ 9 ብር ከ02 ሳንቲም የተሸጠ ይገኛል። በመቀጠል የባህሬን ዲናር እናያለን። 100 ባህሬን ዲናር 47310 ብር እንደሚሸጥና 1 ባህሬን ዲናር 473 ብር ከ10 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናር እናያለን 100 የጆርዳን ዲናር 25ም 25200 ኢትዮጵያ ብር እንደሚሸጥና፣ አንድ የጆርዳን ዲናር 252 ብር እየተዘረዘረ ይገኛል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 46361 ብር እንደሚሸጥና፣ አንድ የኦማን ሪያል 463 ብር ከ61 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኙ መረጃ ያመለክታል። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ራህመቱላህ ወበረካቱ።